መዳም ቤት ሆናችሁ ለሁለት የምትሰሩ እህቶቼ እባካችሁ ጥንቃቄ አድርጉ። ማን ይህ ሰውዬ ያደረገውን ነገር እነሱም እናንተ ላይ ማድረጋቸው ስለማይቀር ነው እየነገርኳችሁ ያለሁት። እባካችሁ ቪዲዮን ላይክ፣ ሼር አድርጉት፣ ሙሉ ታሪኮን እነግራችኋለሁ። አሰላም አለይኩም ወረሕመቱላሂ በረካቱ ውድ ቤተሰቦቼ፣ እንዲት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁ። ሐበይቢ አላህ ሱብሐነሁ ወተዓላ በያለንበት አላህ የጠብቀን፣ ሀገራችንም ሰላም አድርግልን ያልኩ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው መግቢያ ላይ እንዳያችሁት አብሮት የሚሰራ ጓደኛውን እሱ ካሜራ እንዳለ የሚያውቅ ነገር የለም። ግን ተጣልተው አረቡ ሲናገር ድምፁ አለ። ግን የሆነ ሙዚቃ ነገር ስላለበት ሼላ፣ እዚ ሀገር ላይ ሼላ ብዙ ጊዜ ስለሚጠቀሙ እሱ ኮፒራይት ስላሳዘኝ ነው እዚጋ በድምፅ የገባሁላችሁ ማለት ነው እና ከባይ ቤ እባካችሁ አብራችሁ የምትሰሩት ጓደኛ ካላችሁ ስትጋጩ ምናምን ነገር አብራችሁ የምትተኙ ከሆነ እባካችሁ ተጠንቀቁ ማለት ነው። ለምን ከዚህ በፊት ነግራች አለውኝ አንዲት ሐበሻ አንዲትን ሐበሻ አፍና እንደገደለች ነግራች አለው። ብዙ ሰው አይቶታል። ቪዲዮን ወደ መቶ ምናምን ሺህ ሰው አይቶታል እና ብዙዎቻችሁ በዛ ቪዲዮ ላይ ኮመንት ላይ ብዙ የጻፋችሁልኝ አላችሁ። እኔ ከሌላ ሀገር ዜጋ ነው የምሰራው፣ ግን ብዙ ጊዜ እንጣላለን። በጣም ነው በተናደደች ሰዓት በመጥፎ አይን የምታይኝ። እኔ አብረን ነው የምንተኘው። ብዙ ጊዜ በጣም ነው ምፈራት የሆነ ቀን የሆነ ነገር እንዳታረግኝ ፈራሁኝ ብላችሁ ብዙዎቻችሁ ኮመንት ላይ ጽፋችሁልኛል፣ ማለት ነው። እና እህቶቼ ጥንቃቄ አድርጉ፣ ከአላህ በታች ራሳችሁን መጠበቅ አለባችሁ ብዬ አስባለሁ። እንደነገርኳችሁ መግቢያ ላይ ያያችሁት ሰውዬ ሁለቱም ፓኪስታኒ ናቸው። አብረው ነው የሚሰሩት፣ ብጋላ ውስጥ ነው የሚሰሩት ማለት ነው። ሰውየው ግን ድብቅ ካሜራ አስቀምጧል። ይህ ካሜራ እንዳለ ደግሞ ማንም የሚያቅ ነገር የለምና፣ ከዛ ከሁለቱም ይጋጩና ከተጋጩ ሳምንታቸው ነው፣ ተጣልተዋል፣ አይነጋገሩም። ሁለቱም የራሳቸውን ስራ ይሰራሉ፣ ግን አብረው አይነጋገሩም። ው ምግብ ራሱ ሲበሉ በፊት አብረው ነበር የሚበሉት፣ ከዛ ለብቻቸው መብላት ጀመሩ። ከዛ በኋላ ደግሞ ይህ አንዱ ይሄ እንትን የለበሰው ከለር ይሄ አረንጓዴ ነው አረንጓዴ ነው አዝረግ ከለር የለበሰው ማለት ነው። ሰማያዊ ከለር የለበሰው መዶሻ አውጥቶ ጭንቅላቱን የመታው ማለት ነው። ገብቷቸዋል። እሱ ገና ሲመጣ ኪሱ ላይ የሆነ ነገር ይዞ እንደመጣ ይታወቃል። ገብቷቸዋል። ያ ደግሞ ምንም ሚያውቀው ነገር የለም። ቁጭ ብሎ ሂሳብ እያደረገን ያለው ማለት ነው እና ከዛ ካሜራውን እንዳለ አያውቁም፣ ሁለቱም አያውቁም። ድብቅ ካሜራን ያስቀመጠው ሰውዬ እንደነገርካቸው። በአሁኑ ሰዓት ላይ ደግሞ በጣም ቴክኖሎጂ ስለተራቀቀ እናንተ ሳታቁ ድብቅ ካሜራ ክፍላችሁ ላይ ሊኖር ይችላል፣ እና ጥንቃቄ ልታደርጉ ይገባል ማለት ነው። ብዙ ቪዲዮዎች ደርሰውኛል። ግን ቪዲዮ አልሰራሁበትም፣ ቀጣይ የምሰራበት ይሆናል። ነግራችኋለሁኝ። እና ይሄኛው አያውቅም፣ ያኛው ደግሞ ኪስ ይዞ ሲመጣ ኪሱ ውስጥ መዶሻ ይዞ መጥቷል ማለት ነው። ከዛ ለመበቀል ፈልጎ ምን ያደርጋል? ያኛው ልብ ሳይለው ቁጭ ብሎ የሚሰራ የነበረውን አይታችኋል፣ ማነው ቁጭ ብሎ እሱን በጀርባው አድርጎት እሱ ምን ይሄን ነገር ያደርግብኛል ብሎ ምንም ጭንቅላቱ ላይ አልመጣበትም። ገብቷችኋል? ለብዙ ጊዜ አብራችሁ ስትሰሩ እንደ እህትም እንደ ቤተሰብም ትታያዩና ቦታ አትሰጡም። የፈለገ ነገር መካከላችሁ ላይ ቢፈጠር መጥፎን አሳብ የማታስቡ የማናስባለን፣ ገብቷችኋል። ተጣልጠንም ተጣልጭ አሁን እኔ ከሌላ አገር ዜጋ ነው፣ ሁለቱም ፊሊፒኒ ናቸው። አብረን የምንሰራ ጓደኞቼ እና ግን አብሬያቸው አልተኛም። ሴቷን አብሬያቸው አልተኛም ብዬ ለብቻዬ ነው የምተኛው። በጣም ነው የሚፈራቸው። ከዚህ በፊት አንዷ ከወንዱ ጋር እያወራች ቪዲዮ፣ ራቆቷን ሆና ቪዲዮ፣ ሁሌ ከወንድ ጋር እያወራች ድምፅ ታወጣ ነበረ። ማነው በዛ ምክንያት በጣም ነው የሚፈራቸው። የሆነ በቃ መጥፎ ነገር ቢያደርጉስ ብዬ አስባለሁ። ለምን በተለይ ደግሞ ሀገራቸው ላይ ወንድ ከወንድ ጋር መተኛት ይችላል፣ ሴት ከሴት ጋር መተኛት ይችላል። የሆነ በቃ የራሳቸው የሆነ ልክ የሆነ እምነት የሚባል ነገር የላቸውም። ለዛ ነው የምንፈራቸው ማለት ነው። እና አብራችሁ ተኙ ስትለኝ ሴትዮ፣ አይ እኔ አልፈልግም፣ ለራሴ የሆነ ነገር የሆነች ክፍል ስጭኝ እንጂ ከነሱ ጋር አብሬ መተኛት አልፈልግም አልኳት። የፎቅ መጥበቅ ውስጥ ነው የምተኘው። ከነሱ እንደ ፍራሽ አላቸው ምናምን ፍራሽ አለ፣ እዛ ላይ ተኝ ስትለኝ፣ እኔም ቢብዬ መጥበቅ ውስጥ ትንሽዬ ፍራሽ እንጥፌ ነው የምተኘው አብዛኛው ጊዜ እና ክፍል የሚተኛባትን ክፍል ባሳያቸው ወላሂ በጣም ነው የሚገርመው። ግን ሆኖም ግን እሱ ይሻለኛል በሚለው ነው ገብቶቸዋል። እና ያኛው ሳያውቀው ሞዶሻውን አውጥቶ ጭንቅላቱን ቅጥቅጥ አድርጎ የገደለው ገብቶቸዋል። ከዛ ሰውየው ደግሞ መቶ ካሜራውን እንትን በሚያይ ሰዓት ያኛው እንደገደለው አውቋል። አሁን ላይ ተይዘዋል ተይዟል። ያኛው ተይዘዋል፣ አንዱ ደግሞ ሞተዋል። ማን ነው ለምን ጭንቅላቱን ቅጥቅጥ ነው ያደረገው? እየቀጠቀጠው ራሱ የሚያሳይ ቪዲዮ ነበረ፣ ግን በጣም ስለሚያስጠላ አላስገባሁትም። እና ተጠንቀቁ ለማለት ነው የምፈልገው። ማለት ነው አብሯችሁ የሚሰራ ሰራተኛ ካለ በተለይ ደግሞ ኡጋንዳዎች ሲሆኑ ኬንያዎች ሲሆኑ ጥሮቹ አሉ። መጥፎ ናቸው እያልኩ አይደለም። የራሳችን ዜጋ ራሱ መጥፎ አለ። እንኳን የሌላ ዜጋውን ልንደርስበት ይቅርና ስለ ሌላው ከማውራታችን በፊት ስለ ራሳችን ዜጋ ራሱ የራሳችን ዜጋ አደጋ ውስጥ ሊከተን ይችላል። ራስ በራሳችን በጣም ከባድ ሁኔታ ላይ ነው የደረስ ነው በአሁኑ ሰዓት ላይ እና ተቃላችሁ የራሳችሁ ዜጋ ያመናችሁት ምን እንደሚያደርስ አይታችኋል። ብዙ ጊዜ ዱባይ ሀገር ላይ ራሱ የደረሰ ያለውን እያያችሁ ነው እና አብራችሁ የሚሰራ ሰው ካለ መጣላት አይቀርም፣ እግርም ከእግር ከግር ይጋጫልገብታችኋል አብራችሁ ስትሰሩ በብዙ ነገር ልትጋጩ ትችላላችሁ። አንዳንድ ሰዎች ደግሞ መዳሞች ሲወዷችሁ ለእናንተ ቦታ ሲሰጡ የሆነ ከነሱ ጋር ተግባብታችሁ የምትሰሩ ከሆነ በዚህ ነገር የሚቀኑ አሉ ማለት ነው። የራሳችን ዜጋ ማለት ነው። እና እኔ ብዙ ጊዜ ከኢትዮጵያ ጋር ከራሴ ዜጋ ጋር አብሬ ሰርቻለሁ። ከራሴ ዜጋ ጋር አብሬ ከሚሰራ ከሌላ ሀገር ዜጋ መስራት እመርጣለሁ። ወላሂ ነው ምላችሁ። እዚ ጋር የሆነ ልትሳደቡኝ ትችላላችሁ። ሲደቡኝ ግድ የለም ግን ከራሴ ዜጋ አልግባባ በጣም ነው ምጣለው። ወላሂ ነው ምላችሁ። እኔ ሰው ሲያዝኝ ምንም አይመስለኝም። ሲያዙኝም ሳዝም ደስ ይለኛል። እኔ አሁን የምሰራበት ቤት ፊሊፒኒዎች ናቸው። ነግሬያቸዋለሁኝ እና እነሱም ያዙኛል፣ እኔ ያዛቸዋለሁ። ለምን አንቺ ታዥኛለሽ አንቺ ሰራተኛ ናሽ መዳም ነሽ እንዴ አይሉም። ምንም ኋላቸውን ሳያው ነው ያልኳቸውን ነገር የሚያደርጉት። ለምሳሌ እኔ ምግብ እየሰራው ከሆነ እንዲ እቃ ጥቤ ካስቀመጥኩኝ እቃ ንዶላብስ አስገብልኝ ቢላት አንዷን ቤት የምታጸዳዋን ታስገባለች፣ ወደኋላ ሳትል ማለት ነው። አሁን እኔ እቃ እያጠብቁ ከሆነ ቡና አፍይ ካልኳት፣ ሴቷ አሁን ለምሳሌ እኔን ቡና አፍይ ብትለኝ እኔ ስራ ላይ ሆኜ እሷ ብታዘኝ ያቺ ስራ የሌላት መጥረክ ውስጥ ቁጭ ብላ ከሆነ ቡና አፍይ ብያት እኔ ስራ ይንቀጥላለሁ ማለት ነው። ምንም ችግር የለም ትሰራለች። እና እቃ ራሱ የበሉበትን እቃ አንሺላታለሁ፣ ታነሳለች። ምንም ችግር የለም። እሷም ደግሞ የሆነ ነገር ስትፈልግ ታዘኛለች፣ እሰራላታለሁ። እና የእኛ ሰው ደግሞ የሆነ በቃ ንቀት ይመስለዋል፣ ሲታዘዝ አይወድም ስታዙት የማይፈልግ ሰው አለ። ለምን ታዝኛለች? መዳም ነሽ ወይ? ምን አገባሽ ይለዋሉ ማለት ነው። እና እኛ ስንታዘዝ አንወድም ብዙ ጊዜ ማለት ነው። እና በጣም አስቸጋሪ ነው። ራሳችሁን ጠብቁ። አብሯችሁ የሚሰራን ሰው ተጠንቀቁት ማለት ነው። ለምን እኔ ጥሩ ከሆኑ ችግር የለውም። ግን ምትጣሉ ከሆነ ቅም መሀላችሁ ላይ ከተፈጠረ ምን እንደምታደርጋችሁ አታቁም በመሀል ተጋጅታችሁ እናንተ ቀላል አድርጋችሁ ያያችሁት ነገር እነሱ ጋር ትልቅ ሆኖ ለእናንተ መጥፎ መንገድ እየፈለጉላችሁም ሊሆን ይችላል። ገብታችኋል። ስለዚህ ጥንቃቄ አድርጉ። በተለይ ደግሞ አብራችሁ አጠገባችሁ ያለን ሰው ተጠንቀቁት ማለት ነው። የሆነ ብዙ ጊዜ የምትጣሉ ከሆነ እና በመካከላችሁ ጥል የሚፈጠር ከሆነ ያንን ሰው ልትጠነቀቁት ይገባል ብዬ አስባለሁ። የዛሬ ቪዲዮ ይህንን ይመስላል። ቪዲዮን ደግሞ ላይክ፣ ሼር ማድረጋችሁን አትስሩ አትርሱ። ለቻኔል የመዲስ ሰው ናችሁ ላይክ፣ ሼር አድርጉልኝ ወዳችኋለሁ ከኔ በላይ አላህ ይውደዳችሁ። በጣም ደግሞ የማመሰግናችሁ ላይክ ሼር እያደረጋችሁ የምታበረታቱኝ፣ መጥፎ ኮመንት የምትጽፉልኝ አላህ ሂዳያ ይስጣችሁ። አንዳንድ ደግሞ ሆን ብላችሁ በጣም በጣም በቃ እንትን የምትፈልጉትን ደረጃ ላይ ሳትደርሱ ስትቀሩ እኔ ዝም ስራ ላይ አትኩሬ እንዲሁም ደግሞ ዩቱብንም ስለሚሰራ በጣም ተመቃኝታችሁ ኮመንት ላይ መታችሁ የብልግና ኮመንት የምትጽፉ አላችሁ ማለት ነው። እኔን በዚህ ነገር እንትን የምትጎዱኝ መስሏችሁ ከሆነ ተሳስታችኋል። ምንም አታረጉኝም። አቃችኋለሁ። ማን እንደሆናችሁም አቃለሁ። ይህንን ደገሩ ደግሞ የምታረጉት እነማን እንደሆናችሁ አውቃለሁ። ስለዚህ የፈለጋ ክል የብልግና ቪዲዮ ብትጽፉ እኔን ምንም አታረጉኝም። ምንም ያ ስሜቱ ይጎዳል ዩቱቡን ታቆማለች ብላችሁ አስባችሁ ከሆነ በጣም ተሳስታችኋል። ደግሞ እኔ የሚገርመኝ ነገር እንደሆነ ታውቃላችሁ፣ ቤተሰቦቼ እኔ የማላውቃቸው እዚሁ ሶሻል ሚዲያ ላይ ያወኳቸው ሰዎች ወላሂ ላዚም ለእኔ መልካም ነገር ያስቡልኛል። እኔ ስለወጥ ቪዲዮች ሲታዩልኝ እንዲሁም ደግሞ ቻና ላይ እያደገ ሲመጣ በጣም ደስ ብሏቸው እንትን የሆነ እንኳን ደስ አለሽ ምሉኝ አሉ። ግን የቅርብ ምላቸው የራስ ይሄ ሰፈር ልጆች ግን እኔን ለመጉዳት እኔን ወደኋላ ለመስቀራት በጣም ነው የሚጥሩት ማለት ነው። እና ብዙ ጊዜ ኮመንት አጠፋለሁ እኔ። አንዳንድ ጊዜ መጥፎ ኮመንት፣ የብልግና ኮመንት ይጽፋሉ ማለት ነው። ወላሂ የብልግና ኮመንት። እና አንዳንድ ልጆች ደግሞ የኔ ውዶች ማለት ነው አላህ ይጠብቅልኝና። ኮመንት ላይ ከነሱ ጋር ይጣላሉ፣ ለኔ ብለው ማለት ለምን ኮመንት እንደዚህ አይነት ኮመንት ራስህ ባለጌ ነህ ብልግናህን እና የቤተሰብን በደንብ ስላላሳደግ ነገር ተቋረጠብኝ እና አሳዳጊ ስለበደለህ ነው እንዲህ እንደዚህ አይነት ኮመንት የምትጽፈው ብለው ኮመንት ላይ ገብተው ለእኔ ብለው የሚጣሉም አለ። የኔ ውዶች፣ ወላሂ አላህ ያሰባችሁትን ሁሉ አሳክቶ በሰላም ለሀገራችሁ አብቃችሁ የኔ ውድ ኔ ምርጦች አላህ ይጠብቅልኝ እና የምታበረታቱኝ የኔ መልካም እህቶች ወዳችኋለሁ። ከእኔ በላይ ደግሞ አላህ ይወደዳችሁ። የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ። እንዲሁም ደግሞ ፈጣሪ ይጠብቃችሁ። አሰላሙ አለይኩም። እሺ፣ ወዳችኋለሁ።